በስለላው ዓለም እንደ እሱ የተካነ የተሳካለትም የለም ይባልለታል። እንዴት ቢባል የስለላት በተላከው ሀገር ፖለቲከኞችን፣ ታላላቅ ነጋዴዎችን፣ ከፍተኛ ወታደራዊ አዛዦችን በእጁ አስገብቶ የመረጃ ቋታቸውን ማለቡ ብቻ አይደለም፤ ራሱም ታላቅ የመከላከያ ሹም ሆኗለና ከመከላከያ መሥሪያ ቤቱ ፊት ለፊት ከተከራየው መኖሪያ ቤቱም ነበር በየዕለቱ የስለላ ሪፖርቱን በሬዲዮ የሚልከው። ለሱ የማይከፈት የመንግስት ቢሮ አልነበረም፣ የማይገለትም የሚስጥር ዶሴ። እንዲያውም በታላቅ ሚስጥር በተያዘው የጦር ተዋጊ ጀት ላይ ወዳጆቹ ይዘውት ሄደው እንደ ተዋጊ አብራሪ ለብሶ ፎቶ እስከ መነሳት የደረሰ ነው። በታላቅ ወታደራዊ ሚስጥርነት በሚጠበቀው የጎላን ተራራ ዛፍ አስተክሎ የጥቃት ኢላማዎችን ጭምር እንዲለዩ ያደረገ ይባልለታል። ስመ ግብሩ ነጋዴ ይባል እንጂ እስራኤል የእኛ ሰው በደማስቆ የምትለው የላቀ ሰላየዋ ነው። የዘር ሐረጉ አይሁድ እንጂ ተወልዶ ያደገው ባረቡ ዓለም ነውና ቋንቋቸውን ባህላቸውን፣ እምነታቸውን ጠንቅቆ ማወቁ ደግሞ ለዚህ ስኬቱ እንደረዳው ይነገርለታል። መልከ መልካምነቱና ግርማ ሞገሱም እንዲሁ በየጊዜው የሚያዘጋጃቸው የቀለጡ ድግሶች ደግሞ ታላላቅ ሹሞች ከቤቱ እንዲጎርፉ ያስቻለ ነው። እንደ ውሃ የሚራጩት ውስኪ ይቀሩ ዘንድ አያስችላቸውምናም አንሶላ የሚያጋፉፋቸው ቆነጃጀትም እንደዚሁ ያቀርብላቸዋል። የቸገረው ሹም ከሱ ዘንድ ጠይቆ የሚያጣው ገንዘብ የለም። እናም የሚያዘጋጃቸው ድግሶች መረጃ የሚታለብባቸው ብቻ ሳይሆን ወዳሻው ቢሮ ሲሄድ በር የሚያስከፍቱለት ግንኙነትና ታማኒነቱን የሚፈጥሩለቱም ነበሩና በዚህ አይነት ለሶስት ዓመታት ለሀገሩ ያለባቸውን ከባባድ ሚስጥሮች በየዕለቱ የላከ የላቀ ሰላይ እንደሆነ ይመሰከርለታል። እንዲያውም እንግሊዞች በፊልሙ ዓለም የፈጠሩት ድንቅ ሰላያቸውን ጀምስ ቦንድን የሚያስንቅ የውኑ ዓለም ሰላይ የሚሉት አልታጡም። ለዚህም ነው የእስራኤሉ ጀምስ ቦንድ የሚል ቅጽል ስም ያወጡለት። ቁጥር 88 ሰላይ የሚስጥር ስሙ ነው። ኤሊ ኮሂን የወላጆቹ የዘር ሐረግ የሚዝራኤል አይሁዶች ተብሎ ከሚጠራው ይመዘዛል። የሚዝራይ አይሁዶች በመጽሐፍ ቅዱሱ ተረክ በምዕራብ እስያና በሰሜን አፍሪካ ይገኙ ለነበሩት የተሰጠ ስም ነውና እናም በኢራቅ በኩርድ በሊባኖስ በሶሪያ በየመን በቱርክና በኢራን የሚገኙቱ መጠሪያቸው ነው። ይህ የሚዝራሂ አይሁድ የሚባለው የማግሬብ ምድር በሚባለው በግብፅ በሊቢያ፣ ቱኒዚያ፣ አልጄሪያና ሞሮኮም የሚኖሩትን እንዲሁም በዚህ ተረክ የኤሊኮን ቤተሰቦች ከሶሪያዋ አሌዎ ግዛት ናቸውና የሚዝራሂ አይሁድ ዝርያ መባላቸው እነዚህ ወላጆቹ ናቸው። እንግዲህ ወደ ግብፅ ምድር ባቀንዱበት ዘመን ነው እሱንና ሦስት ወንድሞቹን ያፈሩት። በአሌክሳንድሪያ ከተማ እንደ ጎርጎሮሲያን አቆጣጠር በ1924 እናም ኤላይ ቤን ሻሁል ኮሂን ሲሉም ስም አወጡለት። ዓለም ግን እስከ ዛሬ በአጭሩ ኤሊ ኮሂን በሚባለው ስሙ ያውቀዋል። ስለ አስተዳደጉ ብዙ የሚነገርለት ባይሆንም በወጣትነቱ የኮሌጅ ትምህርቱን በካይሮ ፋሮቅ ዩኒቨርሲቲ መከታተሉን በታሪኩ ሰፍሮ ይገኛል። ኤሌክትሮኒክስ ማጥናቱና በዲግሪ መመረኩም እንዲሁም እንደ ጎርጎሳያኑ የዘመን አቆጣጠር በ1955 ሰው የሌለባቸውን የአሜሪካና የእንግሊዝ ኩባንያዎችን በግብፅ ያሉ አይሁዶች በቦምብ አጋዩቸው። ይህም ግብፅ ናት ያደረገችው በሚል ከምዕራባውያን ጋር ማቃቃር ነበር አላማው። ግና የግብፆች ባለሥልጣናት አመረሩ። ባደረጉትም የበዛ ምርመራ የእስራኤል የስለላ መረብ ላይ ለመድረስ ቻሉም። በጣጠሱትም ሁለት የቡድኑ አባላትም ተገደሉ። ኮሂን ቡድኑን በመርዳት ተሳትፏል። ይሁንና የግብፅ ሹሞች ከቡድኑ ጋር ግንኙነት እንዳለው የሚያሳይ መረጃ በማጣታቸው አልነኩትም። ግና በመንግሥት ሹሞች የሚመራ ጸረ አይሁድ ንቅናቄ በመላ አገሪቱ ተቀጣጠለም። በአይሁዳውያን ማኅበረሰብም ላይ ጥቃቶች ይሰነዘሩ ነበረ። እናም አይሁዳውያን ከግብፅ እየወጡ ወደ እስራኤል ሄዱ ዘንድ ተገደዱ። እንዲያውም የቀሩትንም የግብፅ ሹሞች ያግዟቸው ነበረ። በዚህም የተነሳ ኮሂን እንደ ጎርጎሮሳውያኑ አቆጣጠር በ1956 በወርሃ ጥቅምት የተወለደባትንም ያደገባትንም እስከ ዩኒቨርሲቲ ድረስ የተማረባትንም ግብፅ ለቆ ወደ እስራኤል ያቀና ዘንድ ተገደደ። ነው ተረጉ አይሁዳውያንን የተስፋ ምድራቸው ወደሚሏት አዲስቶ ሀገራቸው የማስገባት ዘመቻውን በሚመራው ጁስ ኤጀንሲ ድጋፍ ኤሊ ኮሂን ለአገሩ በቃ። በአመቱ የእስራኤል የመከላከያ መስሪያ ቤት ቀጠረው። የጸረ ስለላው ክፍል አባል አድርጎም አረብኛን እንዳፍ መፍቻ ቋንቋው ተናጋሪዎቹ አቀላጥፎ የሚናገር ነው፣ እንግሊዝኛና ፈረንሳይኛም የሚያቀላጥፋቸው ናቸው ስትል ልጁ ሶፊ ቤንዶር ትናገርለታለች። እሱ በጣም ብልህና ተግባቢ ነበር። ኩባንያውንም አብዝቶ ይወድ ነበር። ጎበዝም ብርቱ ሰውም ነበር። እሱ ከአረብኛ ሌላ ቋንቋዎችን ይችል ነበር። እሱ የተወሰኑ ቋንቋዎችን በከፍተኛ ደረጃ ነበር የሚችለው። በጣም አዋቂና የሚታመንም ሰው ነበር እና የአረብ ሀገራት ጋዜጦችንና መጽሔቶችን መልእክት እየተረጎመም እየተነተነም የሚያቀርብ ዘንድ ነበር የተቀጠረው። ይህን ሥራ ግን ከሆን አልወደደውም። አሰልች የሆኑበት ነበረና፣ እናም ለእስራኤሉ የስለላ ድርጅት ሞሳድ የቅጠሩኝ ጥያቄ አቀረበም። የሞሳድ ሹሞች ውድቅ አደረጉበት እንጂ ምክንያታቸው ደግሞ ለራሱ የበዛ የበቃ ግምት የሚሰጥ በራስ መተማመኑ የበዛ የሚል ነበረ። ይህም ከሆን አበሳጨው የመከላከያ ሚኒስቴር መሥሪያ ቤቱን የጸረ ስለላ ሥራውንም ጥሎ ሄደም። በቴል አቪቭ ለሚገኝ አንድ የኢንሹራንስ ኩባንያ ተቀጥሮ መሥራት ጀመርም በዚህ ዘመን ነው እንግዲህ ከኢራቅ ከመጣች አይሁዳዊት ናዲያ ማጃል ጋር በጋብቻ የተሳሰረው ይሁንና ግብፅና ሶሪያ የአረብ አገራትን አንድ ለማድረግ መስማማታቸው ኤሊ ኮሂን ወደ ስለላው ይጠራ ዘንድ ምክንያት ሆነም። የጋራ የጦር ስምምነት መፈራረማቸው ነበር የሞሳድ የበላይ ሜር ሐሚት ሶሪያ ላይ ሰላይ ይኖራቸው ዘንድ መሻትን የፈጠረው። እናም ከዚህ በፊት ለሰላይነት አመልክተው ተቀባይነት ያጡ ሰዎችን መዝገብ ሲፈትሹ ኤሊ ኮሂንን አገኙት ነው ተረኩ። ለሁለት ሳምንታት ያህልም እሱ ምኑንም ሳያውቀው የሞሳድ ሰዎች እያንዳንዱን ድርጊቱን እግር በእግር እየተከታተሉ አጠኑት። ከዛማ ለታሰበው የሱሪያ ስለላ ሁነኛ ሰው ሆነና ተመለመለ ነው ተረኩ። እዚህ ላይ የወታደራዊ መረጃ ክፍሉ ነው የመለመለው የሚሉ ባይታጡም በቀጥታ የሞሳዲ በላይ አሚት ናቸው የሚሉት ይበዛሉ። እናም ለስድስት ወራት ያህል አሉ የተባሉ የሙሳዳ ስልጣኞች ከፍተኛ የስለላ ሥልጠናና ክህሎት ሰጡት ይሉናል። ናሆም ታቦር የእስራኤል ተመራማሪና ደራሲ ኤሊ ኮህን ለግዳጁ የሚመጥን በጣም ከፍተኛና ሙያዊ ስልጠና ነው የተሰጠው። በትንሹ ይህን ስልጠና የሰጡትን አስር ሰዎችን አውቃለሁ። ለረጅም ጊዜ ነው ያሰለጠኑት። የሚፈልገውንም እውቀት ሰጥተውታል ከሆነ አረብኛን አቀላጥፎ ቢናገርም በሶርያ ዘዬ ይናገር ዘንድ ማስቻል የስልጠናው አንዱ አካል ነበር። እዚህ ደግሞ ቡድን አንድ ሶስት አንድ በመባል በሚጠራው ክፍል ውስጥ ያሉ አሉ የተባሉ ባለሙያተኞች ይህን እንዲካን መድከማቸው ይነገራል። የእስልምና እምነት ስርዓቶችንና ስግደትን መስጊድ ድረስ ዘልቆ ተግብሮ አውቋልም። ሶርያውያን ይበሉትም ይጠጡትም አልቀረውም። ከጠላት ክትትል ራስን መጠበቅና እንዲሁም ጠላትን መከታተልም እንዲሁ። እንዲሁም በሰላይነቱ ዘመን የሆነው ዘንድ ስብዕና ስምና መልክም ፈጠሩለት። ይህን የፈጠሩለትን ሰውም ይሆን ዘንድ አሰለጠኑት፣ አበቁትም ነው ተረኩ። እና ኤሊ ኮሂን ከዚህ በኋላ ሞሳድ በፈጠረለት ካሚል አሚታባት በሚባለው ስሙ ዓለም ሊያውቀው በቃ። እጅግ የበዛ ጥንቃቄና ጥረት የተደረገበትን የስድስት ወራት ሥልጠና ኤሊ ኮሂን እንዳጠናቀቅም ሞሳድ አዲስ ስምና በፈጠረለት ካሚል አሚንታቦ ስም የጉዞ ሰነድ ፓስፖርት ይዞ ወደ ስዊዘርላንድ አቀና። መዳረሻው ግን አርጀንቲና ቦነስ አይረስ ከተማ ነበረች። ቦነስ አይረስ የተመረጠችው ደግሞ የበዙ የሶሪያ ስደተኞች ባለጠጋም፣ ነጋዴም፣ ፖለቲከኛም ልሂቃንም የሚገኙባት በመሆኗ ነው። እናም ከእነዚህ ጋር በሶሪያ ታላቅ የንግድ ድርጅት መክፈት እንደሚፈልግ ባለሀብት በመሆን የግንኙነት መስመር ይዘረጋ ዘንድ ነው እንግዲህ ወደ ቦነስ አይረስ ያቀና ይሉናል፣ የሕይወት ታሪኩን የጻፉት ዊስሌ ብሪቶን። በአርጀንቲና አይታ በአርጀንቲና ቱርኮስ በመባል የሚጠሩ ከደማስቆ የተሰደዱ ማህበረሰቦች ይኖሩ ነበር። እሱ እዛ በደረሰ ጊዜ በሶርያውያን ዘዬ መናገርን ጠንቅቆ አውቆ ነበር። እነሱም የአርጀንቲና ፓስፖርት እንዲያገኝ አመቻቹለት። እንዲሁም ነጋዴ ባለ ሀብት ነው የሚል የሽፋን ታሪክ ፈጠሩለት። በዚህም ሂደት መጨረሻም በደማስኮ የንግድ ድርጅት ለመመስረት ሐሳብ እንዳለው ተናገረ። በመሆኑም ሶርያውያን ወደሚያዘወትሯቸው ታላላቅና ውድ ምግብ ቤቶችና መዝናኛዎች ጎራ እያለ ሥራውን ጀመረ ነው ተረኩ። እንግዲህ እዚህ ነው አብዱላጢፍ አልኮሺን የሚያገኘው። እሱም በአርጀንቲና በአረብኛ የሚታተመው አረብ ወርልድ ጋዜጣ ዋና አዘጋጅ ነበረ። እናም ከሆን ታባት ሲል ሞሳድ ባወጣለት ስሙ በአረቡ ዓለም በደማስቆም የንግድ ሥራ መክፈት እንደሚሻ አወጋው አልኮሺንም በሊባኖስ በደማስቆም የሚገኙ ወዳጆቹ እገዛ እንዲያደርጉለት የድጋፍ ደብዳቤ ጻፈለት ነው ተረኩም። በዚህ ዘመን የባስ ፓርቲ በሶሪያ ሕገ ወጥ ተብሎ በመፈረጁ የበዙ አባላቱ በቡነስ አይረስ በስደት ይኖሩ ነበርና የገንዘብ ድጋፍ ለፓርቲው እንደሚያደርግ ማሳወቁ ደግሞ ወዳጅ አበዛለት። በዚህ የአርጀንቲና ቆይታው በኮኔዮ ታሪክ ትርክት ከአሚን አልሐፊዝ ጋር ተገናኝቶ ወዳጅ ሆኗል የሚለው ነው አነጋጋሪው። እኚህ ሰው በስተኋላ የሶሪያ ፕሬዝደንት ለመሆን የበቁ ናቸው። ኮን ቦነስ አይረስ በቆየባቸው ጊዜያት የቫስ ፓርቲ አባል በመሆናቸው ከሥልጣን ተገፍተው በሶሪያ ኤምባሲ የሚሊቴሪ አታሽ የነበሩና ተገናኝቶ ወዳጅነታቸው የጀምረው በቦነስ አይረስ ነው የሚሉ አሉ። ሌሎች ደግሞ ሃቪዝ በአርጀንቲና የሚሊቴሪ አታሽ የሆኑ ቢሰሩም ዘመኑ ግን ኮህን ቦነስ አይረስን ከለቀቀ በኋላ ነውና አልተገናኙም ይላሉ። ራሳቸው ሐፊዝም በስተኋላ በአልጀዚራ ተጠይቀው ይህንኑ ነበር የተናገሩት። የሁለቱ በቦነስ አይረስ ተገናኝተዋል ወይስ አልተገናኙም ትርክ ትንትርቁ ገፊ ምክንያት ደግሞ ኤሊኮይም በሶሪያ መከላከያ ሚኒስቴር በስተኋላ ታላቅ ሹም ለመሆን የበቃው እሳቸው ፕሬዝደንት በሆኑበት ዘመን ነውና እንደ ጎርጎሮሳያኑ አቆጣጠር በ1961 ማብቂያ ላይ ኤሊ ኮሂን የሶሪያ ግንኙነት መረመዘርጋትና የአዲሱ ታባት ማንነቱን ማሳወቅ ሥራ ጨርሷልና ወደ ሶሪያ የመዝለቁን ዘመቻ የሚጀምርበት ለመሆን በቃ። በቀጥታ ግን ወደ ሶሪያ አላቀናም። ወደ ኢጣሊያ የወደብ ከተማ ጄኖአ እንጂ። እዚህ ሄደው ደግሞ ለአሜሪካ የስለላ ድርጅት ሲአይኤ እና ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የሚሠራውን ሶሪያዊ ሰላይ ማጄድ ቬክ አልአርዲን ለመገናኘት ሆነም ፊጃናዋ ስተዶ ሻኮስ እስሙ ማጂድ ሼክ አልአርድ በጄንዋ እነሱ ማጂድ ሼክ አልአርድ ከሚባል ሰው ጋር እንዲገናኝ ያደረጉት፣ እሱ የሲአይኤ ና የኔቶ ሰላይ ነበር። እነሱ ካሚል አሚንታባት እንደሱ የኔቶ ሰላይ መሆኑን ነግረውት ነበር። እንዲሁም ካሚል ወደ ሶሪያ እንዲገባ ይረዳው ዘንድ ነግረውታል። እሱ ሶሪያዊ ነውና። በአላርዴ ስምም አዲስ መኪና ከተገዛ በኋላ ከሆን ለስለላ ሥራው የሚያስፈልጉትን መሳሪያዎች በሙሉ በድብቅ ስፍራ ስፍራቸውን ያዙ። ከዛም ወደ ሊባኖስ ቤይሩት አቀኑ። በሶሪያ ሊባኖስ ድንበር የሚሰራ የደህንነት ሰውና የአላርዴ ወዳጅ በነበረ ሰው ታግዞ ከሆን ወደ ሶሪያ ከነሰለላ መሳሪያዎቹ ዘለቀ ይሉናል። የሚገርመው አላርዴ ከሆን ማን እንደሆን እንኳን ሳያውቅ ደማስቆ ድረስ ማስገባቱ ነው። እናም በወራ መስከረም በ1962 ደማስቆ የደረሰው ኤሊ ኮሂን መጀመሪያ ያደረገው የሶሪያ ባለሥልጣኖችንና ሹሞችን ሊቀላቀልበት በሚችል አካባቢ ቤት መከራየት ነበረም። የአቡ ሩማኔ አካባቢ የብዙ የዲፕሎማቶች ቤቶች የሚገኙበት ነው። ኤምባሲዎችና ወታደራዊ ተቋማት ዋና መሥሪያ ቤታቸውም እንዲሁ፣ ሁሉም እዛው ናቸው። ደማስቆ በገባ በአምስተኛ ቀኑም የስለላ ሬዲዮን ገጣጥሞ የመጀመሪያ መልእክቱን ወደ ቴል አቪቭ አስተላለፈ በደና ደርሻለሁ የሚል ከዚህ በኋላ ያደረገው ከማል አልኬሽንን ማግኘት ሆነ እሱም ባገኘው ጊዜ አባቱ አብዱላጢፍ አልኮሽን የሰጡትን የድጋፍ ደብዳቤ አስነበበው በአርጀንቲና የአረብ ወርል ጋዜጣ ዋና አዘጋጅ የሆኑት አባቱ ማንኛውን ድጋፍ አድርግለት የሚል ነውና ደብዳቤው ከማል አላመነታም። በዚህም ከበዙ የሶርያ ነጋዴ ባለጠጎች ጋር አሊኮይንን ለመተዋወቅ በቃ የበዙ ባለሥልጣናት በሮችም ተከፈቱለት ነው ተረኩ። በተለይም ከማል ወደ አንድ ታላቅ ክለብ ወስዶት ከሶርያ የጦር ኃይሎች ጠቅላይ አዛዥ የቅርብ ዘመድ ማዓዚ ዛሃርዲ ጋር ማስተዋውቁ ይበልጥ በርከፋች ሆነ። እንዲህ እንዲህ እያለ በደማስቆ አሉ የተባሉት ባለጠጎች፣ የንግድ ሰዎች፣ ዲፕሎማቶችና የፖለቲካና የጦር ሹሞችን ሊተዋወቅ በቃም። ድል ያሉ የፓርቲ ዝግጅቶችን እያዘጋጀ ውስኪ በነፃ እንደ ውሃ የሚያፈስ እጅግ ውብ ሴተኛ ዳሪዎችን አንሶላ ለመጋፈፍ የሚያቀርብላቸው ተፈላጊ ሰውም ለመሆን በቃ። የሚገርመ በየፓርቲዎቹ ቀድሞ የሰከረ የሚመስለው እሱ ነው፣ ሌሎች ጥንብዝ ብለው እንዲሰክሩ ለማበረታታት። እናም በስካር ውስጥ ሆነው የሚዘረግፉት ሚስጥር ግን አንዷንም ሳትቀር ይቀስማል። እጅግ የላቀ የማስታወስ ችሎታው ፎቶግራፊክ ሚሞሪ ነውና በሞሳድ እንዲመረጥ ሁነኛ ገፊ ምክንያት የሆነው ኤሊ ኮሂን ደማስቆ ደርሶ ስለላውን ባጣጣፈበት ዘመን፣ በእስራኤል ደግሞ የስለላ ድርጅቱ ሞሳድ በታሪኩ ታላቅ ገድል የሚባለውን የፈጸመበት ችሎት እየተካሄደ ነበረም። በናዚ ጀርመን ማጎሪያ ካምፖች በሚሊዮን የሚቆጠሩ አይሁዶችን የፈጀው አዶልፍ አይችማን ሞሳድ ከአርጀንቲና በአስደናቂ የህቡ ዘመቻ አፍኖ በቴል አቪቭ ችሎት ክሱ እየታየ ነበረና ይህ ታዲያ ለኤሊ ኮሂን ሌላ ግዳጅ ሞሳድ እንዲሰጠው ገፊ ምክንያት ሆኗል። ከአዶልፍ ሄችማን ባልተናነሰ ለአይሁዶች እልቂት ተጠያቂ ነው የሚባለው ምክትሉ ፍራንክ ራዴማክ የሞሳድ ቀጣዩ ኢላማ ነበረ። እናም ሶሪያ በዘመኑ ቁጥራቸው የበዛ የናዚ ጀርመን ከፍተኛ መኮንኖች የተሸሸጉባት ነበረችና ፍራንስ ራዴማክን ይፈልግ ዘንድ ታዘዘ። ነው ተረኩም ሩሲያዊ የአረብ ታሪክ አጥኚ ሰርጌይ ሜድቬዴክ ሶሪያ በዘመኑ የናዚ መኮንኖች መፈንጫ ነበረች ይሉናል። ለዚህ እንደ ምክንያት የሚጠቅሱት ደግሞ አሜሪካም ሆነች እንግሊዝ እንዲሁም ምዕራባውያን የአረቡ ዓለም ጠላቶች ናቸው የሚል እሳቤ በአረብ አገራት መሪዎች ዘንድ መኖሩ ነው። የእስራኤል ደጋፊ ናቸውም የሚለውም እንዲሁ። እናም ምዕራባውያን የናዚ ጀርመንን ቢያሸንፉም የጠላቴ ጠላት ጠላቴ ነው በሚል በአረብ ዓለም ይሸሸጉ ዘንድ ተፈቀደላቸው ይሉናል። በዚህም የተነሳ ነው እንግዲህ ኤሊ ኮሂን ሌላኛውን የአይሁዶች ጨፍጫፊ የሚባለውን የአይችማን ምክትሉን ራዴማካን በሶሪያ ይፈልግ ዘንድ በሞሳድ የታዘዘው። በደማስቆ ሁሉ በእጁ ሁሉ በደጁ የሆነው ቁጥር 88 የእስራኤሉ ሰላይ ኤሊ ኮሂን አደኑን መጀመሩ አልቀረም። ሁለት ዓመታት ቢፈጅበትም ራዴማክን እንዳገኘው ለሞሳድ ሪፖርት አደረገም። እናም ያስወግደው ዘንድ ከቴል አቪቭ ትዕዛዝ ተሰጠው። ራዴማክም በሚያውቀው ወዳጁ በኩል በፖስታ የታሸገ ፈንጂ በስጦታ መልክ ላከለት።

የማዳጋስካር ዘመቻ በሚባለውና አይሁዶችን በጋዝ ማቃጠል ፍጅት የተሳተፈው ራዴማክን ነጋዴ ተመስሎ በደማስቆ ቢኖርም ከኤሊ ኮሂን የስለላ ንስር ዓይን ሊደበቅ ግን አልተቻለውም። ግና ከተጠመደለት የፈንጂ የሙት ግድያው ቆስሎ ተረፈ። ደማስቆንም ሶሪያንም ጥሎ ጠፋ፣ ዱካውን እንኳን ሳይተው። ከዛ በኋላ ሞሳድ ሊያገኘው ቢጥርም አልተሳካለትም። በስተኋላ ለምስራቅ ጀርመን እጁን ሰጥቶ እዛው ይኖሯልና የራዴ ማግ የግድያ ሙከራ ግን ለኤሊኮይን መዘዝ ይዞ መጣ የሱሪያ ጸረ ስለላ መስሪያ ቤት እሱን መጠርጠር የጀምረው ከዚህ ጊዜ ጀምሮ ነው ይባላልና በኤሊኮይን የደማስቆ ስለላ ታሪክ እጅግ የበዙ መረጃዎች በሦስት ዓመታት ውስጥ ለሞሳድ ወደ ቴል አቪቭ በመላክ አለቆቹን ጭምር ያስደነቀ ነው። የሚገርመው በየቀኑ ከጠዋቱ ሁለት ሰዓት ተኩል ጀምሮ ወደ ቴል አቪቭ የተመሰጠሩ የሬዲዮ መልእክቶችን ለሰዓታት መላኩ ነው። ይህን ሰዓት የመረጠው ደግሞ በአቅራቢያው የሚገኘው የመከላከያ መሥሪያ ቤትም የሬዲዮ መልእክቶችን መለዋወጥ የሚጀምረው በዚሁ ተመሳሳይ ሰዓት መሆኑ ነው። የእሱ ተለይቶ እንዳይታወቅ መሆኑ ነው። ብላሃቱም በእርግጥ በማይታይ ቀለም በሚጻፉ ደብዳቤዎችም እንዲሁም ይህ ማለት ከላይ ለቤተሰብ ወይም የሥራ ጉዳይ የሚመስሉ ቀላል መልእክቶች በሚታይ ቀለም ቢጻፍም ከውስጥ ግን በማይታይ ቀለም ዋናው የስለላ መልእክት ሰፍሯል ማለት ነው። አንድ ሁለቴም ወደ እስራኤል በመሄድ በአካልም ሪፖርት ማድረጉ አልቀረም። በተለይ የባስ ፓርቲ መፈንቅለ መንግሥት አድርጎ ሥልጣን ከያዘ በኋላ ስለላውን ለመከወን ምቹ ሁኔታዎች እንደተፈጠሩለት ይነገራል። እዚህ በተለይ በአርጀንቲና ቦነስ አይረስ ቆይታው ተገፍተው የሚሊቴሪ አታሸ የነበሩትና ከኤሊ ኮሂን ጋር ወዳጅነት መስርቷል፣ የተባሉት አሚና ሐፊዝ ለፕሬዝደንትነት መብቃታቸው እንደ ሁነኛ ምክንያት ይጠቀሳል። በዚህ ዘመን ምክትል የመከላከያ ሚኒስትር እስከ መሆን ደርሷል የሚሉ አልታጡም። አይደለም፣ የመከላከያ ሚኒስትሩ አማካሪ ነበር የሚሉ አሉም። በዚህም ተባለ በዚያ ከፍተኛ የሚባል ሹመት ደረጃ መድረሱን ግን እርግጠኛ ነው። በኤሊ ኮሂን የስለላ ታሪክ ታላቁ ስኬት የሚባለውን የጎላን ተራራ የሱሪያ ወታደራዊ ይዞታን አብጠርጥሮ በማወቅ ለእስራኤል ያሳለፈው መረጃ ነው። ሩሲያዊ የአረብ ታሪክ ተመራማሪ ሜድቬዴክ ይህንን የጎላን ሚስጥር የቀዳበትን ታላቅ ሰላይነቱን የመከላከያ ሚኒስቴር መሥሪያ ቤት ብቻ ሳይሆን ቤተ መንግሥቱም ቤቱ እንደነበረ ይተርካሉ። ወዳጅነቱ ከፕሬዝደንት አሚን ሐፊዝ አልፎ የቤተሰቡ ሁላ መሆኑንም እንዲሁ። ውድ ስጦታዎችን ለባለቤታቸውና ለልጆች በመስጠት የቅርብ ቤተሰብ ለመሆን የበቃ ነውና በዚህ ጎላን ተራራ የሶሪያ ወታደራዊ ይዞታን የመሰለሉና ለእስራኤል ማስተላለፉ ድንቅ ብቃት፣ አነጋጋሪ ትርክ አልጠፋም። ኤሊ ኮሂንም በጎላል የእስራኤል ከባድ መሣሪያዎችን ያሉባቸውን ምሽጎች ለማመላከት ዛፍ ተክሏል የሚሉ አሉ። ኮህን የሶሪያ ወታደሮች በጎላን ተራራ በፀሐይ እየተቃጠሉ ነውና ዛፍ ሊተከልላቸው ይገባል ብሎ ሹሞችን እንዳግባባ ይነገርለታል። እናም ሲፈቀድለት ለኢላማ ምልክት በሚያመች መልኩ ተክሎ የመሬት ላይ ምስል ቅጂውን በስዕል ለእስራኤል ላከ ነው ተረኩም። አንዳንዶች እንዲያውም ከዛፎቹ ጋር ምልክት ሰጪ ረቂቅ የኤሌክትሮኒክስ መሣሪያዎችን ቀብረዋል የሚሉም አልታጡም። ይህ እንኳን ውሸት ነው። እሱ ከፍተኛ የማስታወስ ችሎታ ስላለው ከጉብኝቱ መልስ እያንዳንዷን የወታደራዊ መደብ ንድፍ ሰርቶ ነው የላከው ብለው በእርግጠኛነት ይናገራሉ። ያም ተባለይ እስራኤል በሦስተኛው የአረብ ጦርነት ወይም የስድስቱ ቀን ጦርነት በሚባለው በሁለት ቀናት ውስጥ ውጊያ አይደፈሬውን የጎላን ተራራ በእጇ ለማስገባት የኤሊኮን የስለላ መረጃ ወሳኝ እንደነበረ ግን ሁሉም ይስማማሉ። ምክንያቱም ከባድ መሳሪያዎች የተጠመዱበትን ነጥቦች የእስራኤል ተዋጊ ጀታ አብራሪዎች እንደ እጃቸው መዳፍ አውቀው ነበር የደበደቡት። በዚህም ነው አሁን በእስራኤል እጅ ያለው የጎላን ተራራ የኤሊኮን ሕያው መታሰቢያ ነው የሚባለው። በተራራው ላይ የተመሠረተው ያይሁዶች መኖሪያም በስሙ መሰየሙም እንዲሁ። የኤሊ ኮሂን የደማስቆ የሶስት ዓመታት የስለላ ታሪክ ውስጥ ሌላው ድንቅ መረጃ የሚባለው ሶሪያ በዮርዳኖስ ወንዝ ላይ ግድብ የመገንባት እቅድ ቀድሞ የደረሰበት መሆኑ ነው። ኮሂን በረቀቀው የስለላ ጥበቡ መረጃውን የቀዳው ደግሞ በግድቡ ሥራ ላይ ከተሳተፈው የሊባኖሱ ኢንጂነር ሚካኤል ሳሃብ ሆነ ነው ተረኩ። እቅዱ የዮርዳኖስ ወንዝ ገባር የሆነውን የባንያስ ወንዝን በመገደብና አቅጣጫውን በማስቀየር

ይህን ምስጢራዊ እቅድ ነበር በጓደኝነት ሚሼል ሰሃብ ለኮህን ምስጢሩን የነገረው። ይህን ታላቅ ምስጢር ኮህን ለእስራኤል አስተላለፈ። እስራኤልም ስፍራውን በአውሮፕላን ደብደባ አወደመችው። ይህ በታላቅ ምስጢር የተያዘው የግድብ ሥራ በእስራኤል ታውቆና የግድቡ ጅማሬ ሥራ በእስራኤል የጦር ጀቶች ተደብድቦ መውደሙ በሶርያውያን ዘንድ ድንጋጤን ብቻ ሳይሆን ቁጣንም ቀሰቀሰ። ከዚህ በላይ ድብቅ ሚስጥራችንን እያነፈነፈ ለእስራኤል የሚያቀብል ሰላይ በመሃላችን ይገኛል የሚል ጥርጣሬንም አናረው። እናም ይህን ሰላይ አድኖ የመያዝ ዘመቻ ተጠናክሮ ቀጠለ። ሌዋውያን ካሚል አሚን ታባት በሚል የሚያውቁት የእስራኤል ቁጥር 88 ሰላይ ኤሊ ኮሂን በደማስቆ የሶስት ዓመታት የሰለላ ቆይታው ልጆቹንና ባለቤቱን ለማየትና በአካልም ለሞሳድ አለቆቹ ሪፖርት ለማቅረብ ወደ እስራኤል በድብቅና በከፍተኛ ጥንቃቄ የተጓዘው ሶስት ጊዜያት ብቻ ነበረ። በተለይ በመጨረሻው ጉብኝቱ ደስታ የራቀውና ይጨነቅ እንደነበረ ባለቤቱ ናዲያ ትናገራለች። ለመጨረሻ ጊዜ ሊጎበኘን ሲመጣ ባህሪው ተቀይሮ ነጭናጫ ሆኖ ነበር። በትንሽ ትልቁ እንድቹ ሲበሳጭ ነበር የሚውለው። እረ እንደውም አይኖቹ ቀልተው ደም ይመስሉ ነበር። እንደውም አንድ እለት ለራሴ እጆቼ እሳት ላይ ናቸው ለምን አታየኝም ብሎ እህቱ ላይ ሲጮህባት ሰምቻለሁ። ተመልሶም ወደ ሶሪያ መሄድም አልፈለገም ነበር። ይሁንና የሞሳድ አለቆቹ ለመጨረሻ ጊዜ ለአንድ ግዳጅ ብቻ እንዲመለስ አግባብተው ወደ ደማስቆ ላኩት። እዚህ ላይ አንድ ሰላይ ጨዋታውን የሚከውንበት ርቀት ካላወቀ ታላቅ ስህተት ይሰራል የሚለውን የዘርፉ ባለሙያዎችን ምክር የሞሳድ አለቆቹ ዘንግተውት ላደጋ አጋለጡት ይላሉ የታሪኩ ጸሐፊዎች። ሶሪያውያን ምስጢራቸውን ለእስራኤል የሚያቀብለውን ሰላይ ለመያዝ ለደህንነት መስሪያ ቤቱ አዲስ የበላይ አለቃ ሾሙ። ኮየር አህመድ ሱዊዳይኒ። እሳቸው ደግሞ በፍጹም ማንንም ሰው የማያምኑ ነበሩ። በተለይ ደግሞ ኤሊ ኮይንን አይወዱትም ነበር። እንደ ጎርጎሮሳውያን አቆጣጠር በወርሃ ጥር 1965 ክትትላቸውን ይበልጥ ያጠናከሩበት ነበርም። ከሶቪየት ኅብረት የመጣላቸውን ሬዲዮ አነፍናፊ ተሽከርካሪ ተጠቅመው ነበረና ደማስቆን የሚያስሱት። በአሰሳው ጊዜ የመንግሥት የሬዲዮ መገናኛዎች ከስራ ውጭ አድርገው ምንም አይነት የሬዲዮ መገናኛ ምልክት እንዳይተላለፍ ያደርጉም ነበረ። በጥር 24 ታስሳቸው የሬዲዮ አነፍናፊ መኪናን ተጠቅመው የሬዲዮ መልእክቱ የሚተላለፍበትን አካባቢ እያጠበቡ እያጠበቡ ከመከላከያ መስሪያ ቤቱ ፊት ለፊት የባለጠጎች መንደር ደረሱ። ይበልጥ የሬዲዮ አነፍናፊ በተጠጋ ቁጥር ከየትኛው ቤት የሬዲዮ መልእክት እየተላለፈ መሆኑን ደረሱበት። ለሁለት ሰዓታት ያህል አገር ሰላም ነው ብሎ ወደ ቴልአቪቭ የስለላ ውጤቱን ሲያስተላልፍ ኮሎኔል ስዋይዲኒ ራሳቸው ወታደሮቻቸውን አስከትለው በሩን ገንጥለው ገብተው ኤሊ ኮሄንም በእጃቸው አደረጉት። የቅርብ ወዳጁ የነበሩት ፕሬዚደንት አሚን ሐፊዝ የታሰረበት ድረስ ሄደው እንዳናገሩት ይወራል። እናም ለመርማሪዎቹ ይህ አረብ አይደለም አይሁድ እንጂ፣ በመሆኑም በደንብ አድርጋችሁ እየቀጠቀጣችሁ መርምሩት ብለው ትእዛዝ መስጠታቸው ይነገራል። በአደባባይም ወጥተው ሁነኛ ጽዮናዊ ሰላይ ያዝነው ሲሉም ለሕዝቡ አወጁም። ትእዛዝ የደረሳቸው መርማሪዎችም የበዛ ሥቃይ እንዳደረሱበት ይነገራል። ከሱ ምንም መረጃ ሊያገኙ አልተቻላቸውም እንጂ ለዚህም የሚጠቀሰው ያለ ጠበቃ ፍርድ ቤት በቀረበ ጊዜ እጅግ የተጎሳቆለና የተጎዳ መሆኑ ነው መያዙ እንደተሰማ እስራኤል እንዲለቀቅ የበዛ ጥረት አደረገች። በአንድ ወገን በዲፕሎማሲ በኩል ከአሜሪካ እስከ አውሮፓ ሀገራት ሶሪያ ኤሊ ኮሂንን እንድትለቅ እንዲያግባቡላት ጥራለች፣ የወቅቱ የሮማ ጳጳስና የብሪታንያ ንግሥት ጭምር። በሌላ በኩል ከገደሉት ጦርነት እንደምትከፍት እየዛተች፣ ሶሪያውያን ግን የሞት ፍርድ ከማሳለፍ ያገዳቸው አልነበረም። እናም እንደ ጎርጎርሳውያኑ አቆጣጠር ሚያዚያ 18 1965 ማርጄሄ በሚባለው አደባባይ ሰቀሉት። የፊት መሸፈኛ ይደረግል ቢሉትም እምቤ ብሎ ከነጽናቱ ሰውነቱንም በሙሉ በሶርያ ላይ ሠራ ያሉትን ወንጀል በተጻፈበት ነጭ ጨርቅ ሸፍነውት ነበረም። ለሰዓታትም ሕዝብ በገመድ ላይ እንደ ተንጠለጠለ እንዲያየው ተደረገ። በመጨረሻም አውርደው ለቀብር ወሰዱት። የት ግን እንደ ተቀበረ አይታወቅም። ከአንድም ሦስቴ የቀብሩን ቦታ ቀይረውታልና እስራኤል የተቀበረበትን ስፍራ አውቃ አውጥታ እንዳትወስደው የሚል የእኛ ሰው በደማስቆ ቁጥር 88 ሰን ላይ የእስራኤሉ ሕያው ጀምስ ቦንድ ሶርያዊው የቅጽል ስሙ ካሚል አሚንታባት እውነተኛው ስሙ ግን ኤሊ ኮሂን